ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች፣ የግንቦት 28 2017 ዓ ም የረፋድ ዜናዎችን ይዘንላችሁ ቀርበናል። የአገዛዙ ጦር ከ8000 በላይ ሰዎች የተጠለሉበትን የተፈናቃይ ካምፕ ወታደራዊ ካምፕና ማሰልጠኛ እንዳደረገው ተሰምቷል። ዝርዝር መረጃ ይዘናል። የብልጽግናው አገዛዝ ወሎን ክልል አደርጋለሁ በሚል ሆዳደሮቹን በየአቅጣጫው ማሰማራቱ ተገልጿል። የምንላችኋለን። በጎንደርና ጎጃም ቀጠናዎች እየተደረጉ ያሉ ከባድ ውጊያዎች አሁንም እንደቀጠሉ ነው ፋኖ መሀል ጎንደር ከተማ ዘልቆ ገብቷል ህዝቡ ትጥቁን ይዞ ከፋኖ ጋር ተሰልፏል ዝርዝር የጦር ግንባር መረጃዎችን ይዘናል ህወሃት ታጣቂዎቹን ተከዜን አሻግሮ እያስጠጋ ነው ሲል የጠለምት አማራ ማንነት አስመላሽ ገልጿል ትራምፕ ኤርትራን ጨምሮ በ 12 ሀገራት ላይ የጉዞ እገዳ መጣላቸው ተገልጿል አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል የሮሃ ቲቪ ወቅታዊና ሀቀኛ መረጃዎችን እንዲደርሷችሁ ቻናሉን ሰብስክራይብ ላይክ እና ሼር በማድረግ አሁኑ ነው ቤተሰብ

የአገዛዙ ጦር ከስምንት ሺህ በላይ ሰዎች የተጠለሉበትን የተፈናቃይ ካምፕ ወታደራዊ ካምፕና ማሰልጠኛ እንዳደረገው ተሰማ። ከኦሮሚያ ክልል ወለጋንና ሌሎች አካባቢዎች ተፈናቅለው በአማራ ክልል በመጠለያ ውስጥና ከመጠለያ ውጭ የሚኖሩ የአማራ ተወላጅ ቁጥራቸው ሚሊዮኖች እንደሚሻገር ሲነገር ቆይተዋል። አሁን ላይ ደግሞ እነዚህ አማራ ናችሁ በሚል ከወለጋ ተፈናቅለው በአማራ ክልል የተጠለሉ ተፈናቃዮች መከራ እየተከተለ አስቸግሯቸዋል። በወቅቱ ድጋፍ አለመቅረብ፣ በጦርነት ምክንያት ተንቀ ቀሳቅሶ መስራት አለመቻልና በአገዛዙ ጦር አባላት መደፈርና መሳደድ ቢሸሹት አልተው ያላቸው ሁነት ነው። በሰሜን ወሎ ዞን ሀርቡ ወረዳ ጃራ መጠለያ ጣቢያ የሚገኙ ከ2000 በላይ አባወራዎች እና ከ8 ሺ በላይ ተፈናቃዮች የከፋ ችግር ውስጥ ገብተዋል። የብልጽግና ጦር ይህን የተፈናቃይ ካምፕ ላለፉት ሶስት ወራት ተፈናቃዮቹ እያሉ ወታደራዊ ካምፕ አድርጎ እየተጠቀመበት መሆኑን ሮሃ ከተፈናቃዮቹ ሰምታለች። ስለ ጉዳዩ የነገሩን ተፈናቃዮች መከላከያው ቦታውን ካምፕ አድርጎ ከኬንያ ጋር በመቀላቀሉ በርካታ ሴቶች ተደፍረዋል። የአባወራ ሚስቶች ጭምር እየተደፈሩ ነው ብለውናል። ይህም በሰቆቃ ላይ ያሉ ተፈናቃዮችን ለከፍተኛ የጤናና የስነ ልቦና ጉዳት እየዳረጋቸው ከመሆኑን ባሻገር መጠቃቱ ኑሯቸውን የቁም ሲኦል እንዳደረገባቸው ይገልጻሉ። ወታደሮቹ ወታደራዊ ስልጠናና የተኩስ ልምምድ የሚያደርጉት እዛው ካምፕ ውስጥ መሆኑንም ተፈናቃዮቹ ተናግረዋል። ሰልጣኞቹም ከተፈናቃዮቹ ጋር ውለው እንዲያድሩ መደረጋቸውን ሰምተናል። የተኩስ ልምምድ በሚደረግበት ወቅት አትንቀሳቀሱ ተብሎ ይነገረናል። ከዚያ ሰማይ ምድሩን የሚያደበላልቅ ተኩስ ይካሄዳል። ልጆቻችን በጭንቀትና ፍርሃት ሊያልቁ ነው፣ ለአደጋም እየተጋለጥን ነው ይላሉ ተፈናቃዮቹ። በተለይ ደግሞ ከልምምድ በኋላ ወደ ካምፕ የሚመለሱት ተፈናቃዮች ሴቶችን በከፍተኛ ሁኔታ እየደፈሩ ነው፣ ሰቆቃም እያደረሱብን ነው ሲሉ ይገልጻሉ። ለሀርቡ ወረዳ ለሰሜን ወሎ ዞንና ለክልል ብናሳውቅም ጉዳያችንን ጉዳይ ያለው የለም የሚሉት ተፈናቃዮቹ በልዩነት እያሳሰበን በህፃናትና በሴቶች ላይ እየደረሰ ያለው የመደፈር ጥቃት ነው። ድምጻችንን አሰሙልን ብለዋል አስተያየታቸውን ለሮሃ የሰጡ ተፈናቃዮች። የብልጽግናው አገዛዝ ወሎን ክልል አደርጋለሁ በሚል ሆዳ አደሮቹን በየአቅጣጫው ማሰማራቱ ተሰማ። በየዘመኑ ህዝቡን የሚክዱ ነጻነትን ተጠይፈው ለባርነት የሚያድሩ ከህሊናቸው ይልቅ ሆዳቸው የሚመራቸው የቆሙለት ህዝብም ሆነ አላማ የሌላቸው ሰዎች ቁጥራቸው ቀላል አይደለም። ታዲያ እንዲ ያለ ተግባራቸውን ዘመን የሚያሻግሩ ሎሌልነትና አሽከርነትን ዘላለማዊ መኖሪያቸው የሚያደርጉ ከስህተታቸው የማያማሩ ሰዎች በየዘመን ምዕራፍ ይገለጣሉ። ነጻነት ጣሰው የተባለው ግለሰብ ደግሞ የዚህ ተግባር ቀዳሚ ምሳሌ መሆኑን የሚያውቁት ሁሉ ይናገራሉ። ሮሃ ከሰባት ዓመት በፊት በዘመነ ህዋት ማህበራዊ ሚዲያዎች በዚህ ግለሰብ ዙሪያ የተጻፉ መረጃዎችን ተመልሳ ለመመልከት ሞክራለች። በወቅቱ ነጻነት ጣሰው ለሀገር የሚሟገቱ ለነጻነት የሚታገሉ ግፍና ሰቆቃን የተጸየፉ ሰዎችን እየተከታተለ የሚያሳስር በሀሰት የሚመሰክር ሸዋ ሮቢትና ደዴሳ የሚያስግዝ እልል ያለ ባንዳ እንደነበር የኋላ ታሪኩ ያስረዳል። ይህ የወለው የወሎ ህዝብ ዴሞክራሲያዊ ፓርቲ በሚል በከፋፋይነትና በ ክህደት የተሞላ ድርጅት መስርቶ የመጣው ነጻነት ጣሰው ክህደቱንና ባንዳነቱን ከዘመን ወደ ዘመን ከመንግስት ወደ መንግስት አሸጋግሮታል። ይህ ሰው በየዘመኑ የሚገፋውንና ማንነቱ መሳደጃው የሆነውን የአማራን ህዝብ በክልል ለይቶ ለመከፋፈልና ለሰልቃጮቹ ኦሮሞማዎች ለማቀበል ደፋ ቀና እያለ ነው። ህፃን አይሻ በወለጋ ስትታረድ አማራነች ተብላ እንጂ ወሎየነች ተብላ እንዳልሆነ ሀቅ ነው። በወለጋ በመተከል በሸዋ ወሎየው ሲያልቅ በአማራነቱ እንጂ በወለየነቱ እንዳልሆነም ሀቅ ነው። ታዲያ አንዳነት ከአጥንታቸው የተዋሃደባቸውን ነጻነት ጣሰው ወዳቸው እስከ ሞላ ድረስ የአማራው ጉዳይ ጉዳያቸው አይደለምና ወሎን ነጥለው ለማስበላት ላይታች እያሉ ነው። በዚህም ከሰሞኑ የብዙዎችን እንባ ያለባትንና ድሃ ከቤቱ አፈናቅላ ሜዳ ላይ እየጣለችውን እንዲሁም የብልጽግናው ገዳይና ጨፍጫፊው ስርዓት ዋነኛ ሰው የሆነችውን አዳነች አቤቤ በከፍተኛ ማሸርገድ ባደነቀበት ንግግሩ ወሎን ክልል እናደርጋለን ብሏል። ነጻነት ጣሰው ከንቲባችን ቁርጠኝነትና ብቃት ላይ እንደ ፓርቲ የምንመኘው ምኞት እኛም ወሎ ክልል ሆነን የመጀመሪያው ሴት ከንቲባ ሴት ሆና የእሷን አርያ የምትከተልበት ጊዜ ይመጣል ብለን የምንጠብቀው የልማት ሂደትን የምንናፍቀው መሆኑን ለመግለጽ እሞክራለሁ። ሴት ጀግና በመሆኖት በሴት ጀግና ደግሞ ለዘመናት የተተበተበ የአዲስ አበባ ችግርን በአጭር ጊዜ መፍታት መቻሎት ቁርጠኛ ካቢኔ መፍጠሮት እና ካቢኔዎትም ደግሞ ልክ በርሶ ልክ መራመድ የሚችል ካቢኔ ስላለዎት እጅግ በጣም ልናበረታታና ልናመሰግን እንወዳለን። ከዚህ ጋር ተያይዞ ልማቱን ብዙ እነዚህ አገዛዙ ባንዳዎች ይህን ቢሉም የአማራ ፋኖ ብሔራዊ ሀይል የወሎ ቀጠና አመራሮች ግን ይፈጽሞ አይታሰብም ብለዋል። የአፋብሃ የወሎ ቀጠና ምክትል የፖለቲካ ዘርፍ ኃላፊ ፋኖ ሞገስ አበራው ይህን ይላል። ይህ ተገንጣይ ሀይል ውሉም ብቻ ሳይሆን ዝግጅቶችም አሉ። በአገው ህዝብ ስም የሚደራጁ በሌላም አካል ስም የሚደራጁ እና እነዚህ አላማቸው በመገንጠል የአማራ ክልልን የአማራን ህዝብ በሁሉም ነገር መከፋፈል ወይ የራሳቸው ችለው ክልል እሆናለን ብለው ለፌዴራል ቀጥታ ተጠሪ በመሆን የአማራን መከፋፈል ወይ በሌላ መልኩ ደግሞ ከአማራ ገንጥለው ወደ ሌላ አካል ለማካለል የሚጥሩ አሉ እና እነዚህ ተገንጣይ ያህሎች አሉ። ይህን እንታገላቸው ናቸው። እነዚህ እነዚህ አይነት አሰላለፎች አሉ። እኛ የምናምነው እንደ አፋ ባሀ አጠቃላይ የአማራ ብሄር የልዩነት እንደ አይዲዮሎጂ ጭምር ስናደርግ የአማራን አንድነት ጭምር ለማስከበር የኢትዮጵያን ለዋላዊነት ለማስጠበቅ ስለሆነ የአማራ አንድነት የአማራ ህልውና አደጋ ከተቀረፈና አማራ ህልው ከሆነ ኤግዚስት ካደረገ የኢትዮጵያ ህልውና ይቀጥላል ብለን እናስባለን። እና አጠቃላይ ግን ፕሮጀክታቸው ይህንን ነው የሚመስለው። ሶ የሚያዳምጣቸው አይኖርም። እነዚህና ሌሎች ጉዳዮችም ይኖራሉ። ይሄ አንዱ አደገኛ የጥፋት ጉዞ ነው። በነገራችን ላይ ሁሉን ክልል የማድረግ እንቅስቃሴ በፌዴሬሽን ምክር ቤት በሚባለው ሊሆን ይችላል፣ ወይም ደግሞ ራሱን መከክር ኮሚሽን ኮሚሽን እያለ በሚጠራው ነው ይችላል። ምናልባት ሰሞኑን በምክክር ኮሚሽን ተነሱ የሚባሉ አጀንዳዎች እጅግ አደገኛ የሆኑ ምናልባትም እስካሁን ከነበረን የሉ አደጋ ይልቅ ደግሞ ወደፊት ከፍተኛ ጥፋትን የሚያመጡ የኢትዮጵያን ህዝብ ወደ ባሰ አዘቅጥ የሚቀጡ አካሄዶች እየተካሄዱ ነው የሚገኙት። ብልጽግና ከሰሞኑ ሆዳደሮቹን አሰማርቶ ወሎን ክልል ካላደረኩ በሚል እየታተረ ይገኛል። የአጀንዳም አየሩን እንዲሞላው አድርገዋል። በጎንደርና ጎጃም ቀጠናዎች እየተደረጉ ያሉ ከባድ ውጊያዎች አሁንም እንደቀጠሉ ነው። የአማራ ፋኖው ብሔራዊ ኃይል ጎንደር ቀጠና ዳግማዊ ቴዎድሮስ አምስተኛ ኮር የጎንደር የበጋሻው ክፍለ ጦር በተለያዩ ቦታዎች የተጠና ስኬታማ ኦፕሬሽን ሲፈጽም አድሯል። የጎንደር ብርጌድ ሻለቆች መሀል ጎንደር ከተማ ማራኪ ክፍለ ከተማ ደሳለኛ አካባቢ ዘልቀው በመግባት ኢላማውን ያሳካ ቀዶ ጥቀና አድርገዋል። በስፍራው የነበረው ጠላትም ሙትና ቁስለኛ ሆኗል። በተመሳሳይ በጎንደር ከተማ ጠዳ ክፍለ ከተማ ከተማ የቃኘው ብርጌድ እና የጎንደር ብርጌድ ሻለቃዎች በክፍለ ከተማው የተለያዩ አካባቢዎች አደጋ በመጣል በአገዛዙ ላይ ሰብአዊና ቁሳዊ ኪሳራ ማድረስ ችለዋል። የጎንደሬ በጋሻው ክፍለ ጦር የጎንደር ብርጌድ እና የቴዎድሮስ ብርጌዶች በጥምረት በምዕራብ በለሳ ራላ ከተማ የመሸገውን የአገዛዙ ጦር አዳሩን ሲለበልቡት አድረዋል። የደረሰ ሰብአዊና ቁሳዊ ኪሳራ ለጊዜው በውላ አልታወቀም። ዳግማዊ ቴዎድሮስ ብርጌድ በምዕራብ በለሳ ጃንዳ ያብይን ታጣቂ በሚገባ ቋንቋ ሲያናግረው ውሎ አድሯል ሲል ኮሩ፣ ለሮሃ በላከው መረጃ አሳውቀዋል። በተመሳሳይ የአፋ ባሃ ጎንደር ቀጠና ሜጀር ጀነራል ኡባንተ አባተ ኮር አንደኛ ኮር ትናንት ግንቦት 27 2017 ዓ ም ጣና ገላውዲዮስ ክፍለ ጦር የአገዛዙ ሰራዊት ከአርብ ገበያ ወደ ደብረ ታቦር ለማለፍ ሲሞክር ገላውዲዮስ ላይ በፈጸመበት የደፈጣ ምት ቁሳዊና አካላዊ ጉዳትን አስተናግዷል። በኮሩ ስር ያለው ኢንጂነር ስመኘው በቀለ ክፍለ ጦር አድማ ብተናና የፎገራ ወረዳ የብልጽግና ካድሬ ከወረታ ከተማ አንድ ኪሎ ሜ ርቀት ሸለቆ መዳን ያለም ላይ አርሶ አደሮችን በመሰብሰብ መሳሪያ ሊያስወርድ ተንቀሳቅሷል። ነገር ግን መረጃው ቀድሞ የደረሳቸው የአሳምነው ጽጌ ብርጌድ ፋኖች ባደረጉት የወትሮ ዝግጁነት የአብይ ተላላኪዎችን አሳፍረው ስብሰባውን በትነውታል። ካድሬዎቹና አድማ በታኞቹ ተኩስ ሲከፈትባቸው እቅዳቸው ሳይሳካ ወደ መጡበት ወሮታ ከተማ ሸሽተው ለመመለስ ተገደዋል። በሌላ በኩል በጎጃም ቀጠና ያቸፈር ባለግል ትጥቅ ገበሬና ህዝብ ሆብሎ ላይመለስ መነሳቱን አፋ በጎጃም ቀጠና አሳውቋል። የአፋ ውሃ የጎጃም አገው ምድር ክፍለ ጦር በአቤ ጉበኛ ብርጌድ ስር የሚገኙ ባለግል ትጥቆች ከፋኖ ጋር በጋራ የአገዛዙን ጦር እየደመሰሱት እንደሚገኙ ተገልጿል። አርሶ አደሩ በንቅናቄ በመውጣት ስርዓቱን በመቃወም በስንቅ በትጥቅ ከማገዝም ባሻገር ፊት ለፊት በመፋለም አገዛዙን በአንድነት እየደመሰሰ ይገኛል። በዚሁ በጎጃም ቀጠና ተፈራ ዳምጤ ሁለተኛ ክፍለ ጦር መብረቁ ተፈራ ብርጌድና ደጋዳሞት ብርጌድ ድንቅ ጀብዱ ፈጽመዋል። ሞጣ ከተማ ውስጥ በግራውንድ ኮንክሪት ምሽግ ተደብቆ ህዝብ እያስተዳደርኩ ነው እያለ የሚገኘው የብልጽግና ቡድን ከግንቦት 22/2017 ዓ ም ጀምሮ ለተከታታይ አምስት ቀናት ከወይን ውሃ ከሞጣ እንዲሁም በአዴት አቅጣጫ ወደ ግንብ ገረገራ አለኝ የሚለውን ከባድ መሳሪያ እየተጠቀመ የተንቀሳቀሰ ቢሆንም የመብረቁ ተፈራ ክፍለ ጦር ፋኖች በር በመዝጋ ሲከላከሉ ከቆዩ በኋላ ግንቦት 27 2017 ዓ.ም ከደጋዳሞት ብርጌድ ጋር ከአራጢ እስከ ቧ ቻይና ካምፕ በተደረገ ጥምር ማጥቃት ትልቅ ጀብዱ ተሰርቷል። የመዝገበ ጮቄና መዝገቡ ዋለልኝ ጥምር ሻለቃ ሞጣ ከርነዋሪ መውጫ፣ በተመሳሳይ የመብረቁ ተፈራ ብርጌድ አንደኛና ሁለተኛ ሻለቃ ሞጣ ኮንክሪት ካምፕና በደረቅ ወንዝ ውጥረት በመፍጠር ብልጽግናን መፈናፈኛ ሰራተኛ አሳጥቶ ውሏል። በውጊያው 14 ክላሽ ተማርኳል። ከ60 በላይ ኃይል መደምሰስ ተችሏል። ከዚህ ውስጥ አንድ መቶ አለቃ እና አንድ ሃምሳ አለቃ ማድረግ ያላቸው ሁለት የመከላከያ መሪዎች መደምሰሳቸው ተረጋግጧል ብሏል። የአፋ ብሃ ጎጃም ቀጠና ህወሃት ታጣቂዎቹን ተከዜን አሻግሮ እያስጠጋ ነው ሲል የጠለምት አማራ ማንነት አስመላሽ ገለጸ። የጠለምት አማራ ማንነት አስመላሽ ኮሚቴው እንደ ጠለምት የአማራ ህዝብ ያለንበት ውስጣዊና ውጫዊ ሁኔታ አሳሳቢ መሆኑን በመጥቀስ የሚከተለውን ባለስድስት ነጥብ የአቋም መግለጫ አውጥተዋል። ኮሚቴው ህወሃት ፕሪቶሪያ ላይ ከፈረመው ባለ አስራ አምስት አንቀጽ ሰነድ ውስጥ ሙሉ ለሙሉ ትጥቅ እንደሚፈታና ተዋጊዎቹ በሙሉ ወደ ተሀድሶ ካምፕ እንደሚገቡ ስምምነቱ አስገዳጅ ቢሆንም ይህ በአግባብ አልተፈጸመም ብለዋል አሁንም ወታደራዊ ስልጠናዎችን እየሰጠ እንደሆነ መረጃዎቹ ያሳያሉ ያለው ኮሚቴው ከዚህም አልፈው ሰራዊት እያስጠጋ ተከዜን አሻግሮ ባስገባቸው ታጣቂዎቹ ህዝብ ላይ ማንነት ተኮር በደል እየፈጸመ ይገኛል ሲል ከሷል። የህወሃት ወታደራዊ ስልጠናዎች መቀጠል፣ የታጣቂ ቡድኑ እንቅስቃሴ ለሌላ ዙር የጦር ወረራ የሚያደርገው ዝግጁነት ነው። ድርጅቱን ከዚህ መሰል የዳግም ጥፋት መንገድ የማስቆም ስራ በፌዴራል መንግስቱ በኩል እንቅስቃሴዎችን ግምት ውስጥ ያስገባ ሁኔታዎችን ሊያመጡ በሚችሉት አደጋ ልክ መፍትሄ ካልተሰጠ ችግሩ ከቁጥጥር ውጪ ወጥቶ የከፋ አደጋ ያመጣል የሚል ስጋት አለን ብሏል ኮሚቴው። ቡድኑ ዳግም ለደም አፋሳሽ ጦርነት የሚያደርገው ዝግጅት ለኢትዮጵያ ሀገረ መንግስት አደጋ ለአካባቢውም ጠንቅ በመሆኑ ጦረኛ እንቅስቃሴዎቹን አጥብቀን እንቃወማለን ሲል አሳስበዋል። ትራምፕ ኤርትራን ጨምሮ በአስራ ሁለት ሀገራት ላይ የጉዞ እገዳ መጣላቸው ተገለጸ። ፕሬዚዳንት ዶናልድ ትራምፕ ኤርትራን ጨምሮ የአስራ ሁለት ሀገራት ዜጎች ወደ አሜሪካ እንዳይጓዙ የሚከለክለውን አዋጅ መፈረማቸውን ዋይት ሀውስ አስታውቋል። ፕሬዚዳንቱ የጉዞ እገዳ የጣሉባቸው ሀገራት የአፍሪካ ቀንዶቹ ሀገራት ኤርትራና ሶማሊያን ጨምሮ ሱዳን፣ አፍጋኒስታን፣ ኢራን፣ ቻድ፣ ዲሞክራቲክ ሪፐብሊክ ኮንጎ፣ ሄይቲ፣ ኢራን፣ ሊቢያ፣ ኢኳቶሪያል ጊኒ፣ ምንያማርና የመን ናቸው። ፕሬዚዳንቱ የብሔራዊ ደህንነት አደ ጋን በመጋረጥ የወነጀሏቸውን የእነዚህ ሀገራት ዜጎች ላይ የጣሉት የጉዞ እገዳ ከሰኔ 2 2017 ዓ.ም ጀምሮ ተግባራዊ ይሆናል። ከእነዚህ ሙሉ የጉዞ እገዳ ከተጣለባቸው በተጨማሪ ሰባት አገራት ብሩንዲ፣ ኩባ፣ ላኦስ፣ ሴራሊዮን፣ ቶጎ፣ ቱርክሜኒስታን እና ቬንዙዌላ ከፊል የጉዞ እገዳ ተጥሎባቸዋል። ፕሬዚዳንት ትራምፕ ለዚህ የጉዞ እገዳቸው መነሻ የሆናቸው በቅርቡ በኮሎራዶ የተፈጸመውን ጥቃት ዋቢ አድርገው የውጭ ዜጎች ወደ አሜሪካ በሚገቡበት ወቅት በአግባቡ ማንነታቸው ሳይጣራ መሆኑን ያሳየ ነው ሲሉ ትሩዝ ሶሻል በተሰኘው ማህበራዊ ሚዲያቸው ላይ በለጠፉት ቪዲዮ ተናግረዋል። ግለሰቡ ለእስራኤል ታጋቾች ድጋፋቸውን ለመግለጽ በወጡ ሰልፈኞች ላይ ጥቃት ፈጽሟል ተብለዋል። ጥቃቱን ፈጽሟል የተባለው ግብጻዊ ዜግነት ያለው ሲሆን፣ ግብጽ በዚህ የጉዞ እገዳ አልተካተተችም። ትራምፕ በተጨማሪም በጊዜያዊ ቪዛ ወደ አገሪቱ መጥተው የሚቆዩ ሰዎችንም በተመለከተ አንፈልጋቸውም ሲሉ ተናግረዋል። ዋይት ሃውስ እነዚህ ገደቦች አሜሪካውያንን ከውጭ አገራት አደገኛ አካላት ይጠብቁ